ተወዳጅና ታዋቂ የነበረች እንስት ድምፃዊት ዘሪቱ ከበደ ሙሉ ለሙሉ ከዓለም ስራ በመውጣት ወደ መንፈስ አለም መቀላቀሉ የሚታወቅ ዘሪቱ በሙዚቃውም በፊልሙም አለም ተወዳጅነት እንዳተረፈች ድፍን ኢትዮጵያ ሕዝብ ምስክር ነው። ተወዳጅ አርቲስቷ ዘሪቱ ከበደ እድገቷን ጨምሮ በሃይማኖታዊ መንገድ የነበረ ሲሆን ለአርቱ የነበረው ፍቅር ወደ አለሙ እየጎተተ እንደነበረ በአንዳንድ ኢንተርቪዎች ስታወራ ተደምጣለች። አንዳንድ ሰዎች እንደምሏት ከሌላ ሃይማኖት ወደ ጴንጤ አይደለም የመጠ ከመጀመሪያም ከቤተሰቦቿም ጭምር ጴንጤ ነበረች ናት። ዘሪቱ ጠንካራ ክርስቲያን ነች የተባለችበትና ብዙዎችን ያነጋገረበት አጋጣሚ ነበር። አጋጣሚው ከዛሬ ስድስት ወር ገደማ በድንገት የበኮር ልጇ በሞት የተለየበት ሰዓት ያሳየችው መንገድ በጣም አስደንጋጭና ያስገረመም ጉዳይ ነበር። የልጇ ክርስቲያን ህልፈተ ህይወቱን እንኳ ሷ ሞቱን የሰማ ሰው ሁሉ በሐዘን ልቡ የራደበት በጣም መራር የሆነ የሐዘን የታዘነበት ጊዜ ነበር። ነገር ግን ዘሪቱ በራሷ ብርታት ሳይሆን በፈጣሪዋ ብርታትና አጽናኙ መንፈስ ያጽናናት ትመስላለች። የትዕግስት ምሳሌ በሆነው በኢዮብ መጽናናት ተጽናንታ እሱ ሰጠኝ እሱ ነሰኝ ማለት ፈጣሪ በስራው ሁሌም ትክክል ነው እያለች በሚዲያዎች ተደምጣለች። በቀብር ስነስርዓትም ላይ ጭምር ከራሱ አልፎ ሌላ ለክርስቲያን ጓደኞች፣ ለልጅዋ ጓደኞች እያጽናኑ በነበሮች ሰዓት ሌሎችን ሚያጽናነት ልጅ ክርስቲያን ለተፈጠረበት ዓላማ መኖር እስካለበት ኖሩ አልፎ አልስትል ሌሎችም ስታጽናና ታይታለች። በአጽናኙ መንፈስ ተጽናንታ ዛሬ ላይ ደግሞ አጽናኙ መንፈስ መልአክ ልኮ እንዳጽናናት የሚያሳይ የበርካታ የመንፈስ ቅዱስን ምስጋና ዝግጅት እየደገሰች ስድስት ወራትን ያሳለፈች ትመስላለች። ከዚህ ጋር የምንተያይዝ ነው መጽናናት የተሰኘ አዲስ አልቤም ለሕዝቡ ልታደርስ ከዳር እንደደረሰች ከራሷ ከኢንስታግራም ፔጅ ላይ ያገኘነው ነገር ነው። እንደ መንፈሳዊ ሰው ዋነኛ የሆኑ ነገሮች ያሏት እንስት ከፍ ካለው ከእውቅና ማማ ወርዳን ወደ እምነትና ወደ አደገችበት ቸርች በመመለስ ለብዙዎቹ ትምህርት እየሆነችም ትገኛለች። አርቲስቷ የቀድሞ አርቲስቷ አሁን ደግሞ ዘማሪት ዘሪቱ ከበደ የመጀመሪያ ልጇን ባጣችበት በጥቂት ወራት ውስጥ ሁሉም ሰው የሚሄድበት ቤት እንዳለና ይህ ዓለም ኮንትራት መሆኑን በደንብ እንድንረዳ እያደረገችም ትገኛለች። እንደ እውነቱ ሁሉም ሰው ሥጋ ከሥጋ ስለ ያዝናል። ዘሪቱም በልጇ ሞት ሳታዝን ቅርታ አይደለም ግን በፈጣሪዋ ያላት እምነትና የውስጥ ጽናቷ አግዟት ለብዙ ሰዎች ምሳሌ ልትሆን ትላለች ግን አሁን የአልብሟ መጠሪያ የሆነው መጽናናት የሚባለው ቃል ያሳለፈችው ጥቂት ወራት ያስፈራትና ከባድ የነበረ እንደሆነ የሚያሳይ ሆኖ የመንፈስ ስብራቱንና የማዘን ችግር የገጠማት ከዛም ደግሞ እንድትወጣ በሚያጽናኑ መንፈስ እንደተጽናናች የሚያሳዩ ነው። ማንም ሰው በሚያዝንበት ሰዓት አጽናኙ መንፈስ ደርሶ እንደሚያጽናናቸው በሚያሳይ መልኩ በራሷ በኢንስታግራም ፔጅም ላይ እንዲህ ስለጠፋለች በራሷ በኢንስታግራም ፔጇ ላይ የለጠፈችው ከመዝሙረ ዳዊት እየወሰደችው ቃሉ እንዲህ የሚል ነበር። አቤቱ ለልቤ እንደ መከራዋ ብዛት መጽናናቴ ልቤ እንደሳሰኝቷል የሚለውን የሚለውም በመዝሙረ ዳዊት የሚገኘውን ጥቅስም አጋርታናለች። ይህ ማለት አላ መሰላት በሰዓቱ በትንሹ እንዳላዘነች የታየችው ብዙ ሰዎችም ሲነጋገሩባት እና ትችት ሲያደርሱባት የነበረው ጉዳይ ለእሷ ለውራት ቀላል እንዳልነበረና ለብቻ ያዘነችበትና ያለቀሰችበት ጉዳይ እንደሆነ ገልጻ፣ ደግሞ ከዚህ ከቃሉ ባካፈለችው ጥቅስ ላይ መንፈስ ቅዱስ እንዳጽናናትና እንደበረታች ተናግራ አልፋለች። የተወደዳችሁ ድጃሾ ቤተሰቦች ይህ ቪዲዮ ከተመቻችሁ ላይክ፣ በዚህ አይነት መንፈሳዊ ነገሮች እንድደርሷቸው ደግሞ ቤቱን ሰብስክራይብ አላደርጋቸው ሰብስክራይብ ማድረግ እንዲሁም እንዲህ አይነት መረጃዎች እንድደርሱ ደውል ምልክቷን አብሩ እያልኩኝ የምሰናበታችሁ ይሆናል። ይህ ጃሾ ሚዲያ ነው።